ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው። ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ተከባብሮ መኖር ሰው ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። የማዕድኑ ምዕራፍ አምስተኛው ያሌ እኛ ምሰጥህን ስጋ ማንኛውንም አንተ ትበላታለህ እኛ ጋር አንድፎ ያ ያለው አሁን እናንተ ጋር ያለውን ግን አስ አግብታ አለ። ተስያለሁ ተስያለሁ፣ አንተን ሳልገድል አላገባም። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለች ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ሰላም ጤና ይስጥልኝ። የተከበራችሁ የኢኦቲ ሪአክት ሰዎች ይደምቃችሁልኝ። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከቱ እንግዲህ ወንድማችን እፎይን የሚያስመልክተው ብፁዕ አባታችን አቡነ ማትያስ በረከታቸው ይደርብን ያስተላለፉት ትልቅ መልእክት አለ እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ይድረስ ለኡስታዝ አቡበከር የተባለ መልእክትም አለ እሱን የምንመለከታለን። ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። በዚሁ አጋጣሚ የጌታችን መምጣት ስለምናስብበት እንኳንም በሰላም በጤና በፍቅር ለደብረ ዘይት በዓል መሰናደሳችሁ ያልኩኝ። ወደ ዋና ቪዲዮ ከመሄዳችን በፊት ቲክታክ ላይ አይቼ በጣም ይገረመኝን ከዚሁ ከእስልምና ጋር የሚገኝ ነገር ላሰማቸው እስ ኡስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈስ አምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስለሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለውም። ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል? ሶላቱን በትክክል ባለመስገዱ አላህ ምን ይቀጠዋል? እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው። በፈስ ምክንያት ከሆነ ደግሞ ሰውየው ሰላቱ ተቀባይነት ካልሆነ ሰውየው ካፊር ነው የሚሆነው። ስለዚህ ገሃናም ነው የሚገባው። እንደመከመልከቱ እንግዲህ ፈስ ገሃነብ ያስገባል ማለት ነው። ሶላቱን በትክክል አድርጓል ፈሱን ብቻ ነው የፈሳው። በፈስ ምክንያት ሰውየው ገሃነብ ይገባል። የሆነ ዲስ መሃናይምን ብዙ አስቀመጥ ነው እና ሴትዮ ባለፈው እዚህ ባወራንበት ዲስ ናይሮቢ ያለውን ሼክ ደውላ ጠየቀችው። ያ ኡስታዝ ጥያቄ ያለኝ ምንድን ነው ጥያቄሽ? ምስትዮ ለውሲብ ተጠርታ ባልየውን እንብ ብትለው መላይካዎች እስከ ንጋቱ ይረግሟታል፣ ይላል ሀዲስ አለችው። ኤናአም አለ ባልየው። ምስትዮ እየፈለገች እንቤ ካላት መላይክቶች ይረግሙታል አለች እሱ፣ አልተጻፈ ማለት ሴቲቱ። ቀጥሎ አክሎ ያመጣው ሀዲስ ነው የገረመኝ ምንም ያህል ሰላቷን ብትሰግድ፣ አለ ምጽዋት ብታደርግ፣ ሀጅ ብትሄድ፣ ለባሏ እስካልተገዛች ድረስ ሰላቷ ተቀባይነት የለውም አለ። ክሳራ ነው እንዳስ ነው። እንግዲህ ያው አይመለከተም ስላስተምሮታቸው የእነሱ አስተምሮት ነው ግን ማወቁ አይከፋም በሚል ነው እና ሰምቼ በጣም ስለገረመኝ ነው። ለማንኛውም እስኪ የአንድ ወንድማችን ወይም ላይ ላይ ያለ ያጋጠመው ነገር ላሰማችሁ። ከዚህ በፊት በቃ ይሄ መሀይም ህዝብ ትጫፍበታለህ ምን ላድርግ ታዲያ ሳያል ቡካሪ 1913 ላይ እኔም ተቀጣዮች መሃይም ነው ስላለ ነብይ ልጫወትባችሁ መልካም አግብተሃል ቆርቆሮ ነህ አግብተሃል አግብተሃል ወይ ተስያለሁ አንተን ሳልገልህ አላገባም። ዋው እኔና ግ ምን የዛን ዕለት እኔን ልታገባ ነው ምንድን ነው እሱ ደሜን ልጠጣ ስጋዬ ልበላ ተስራ ቆርጦ ቤ ተሲር አልቆርቶቢ ቮሊም ለት ፔጅ 85 ላይ የካፊሮችን ስጋ አርዶ መብላት ይቻላል። ጆርስ ቢዳንሲ ኦፍ እስላም ፔጅ 199 ና ፔጅ 202 ላይ እኛን አርደህ መብላት እንደሚቻል ይናገራል። እና የዛ ለታ እንት ልታደርገኝ ነው? መስዋዕት ልታደርገኝ ነው? አልበላም እንጂ እስካሁን ማግኘት ይችላል። ባላንተ ነገር አልበላም ብዬ ነው። ቀጠራብክ ደግሞ መብላት እንደምችል እዛው ላይ አሁን የጠቀስኩት መጽሐፍቶች ላይ ያስቀምጠዋል። የሞተ ነገር መበላት ክልክል ነው በእኛ እምነት ነገርኩ። እኮኮባስ ቁጥር 52 ገጽ 58 ላይ ታገኘዋል። ይሄንን እውነት ነው ነገር ግን የማዕድኑ ምዕራፍ ላይ ደግሞ አይ ቲንክ አምስተኛው ወይም ስድስተኛው ላይ ለሚቸኪት እኛ ያረድነውን እኛ የሰጠንን እንበላ ይፈቅድልሃልና እኛ የሞተ ስጋ ብንሰጥም መብላት እንዳለብህ ይናገራል። ኦኬ። አዎ። አምስተኛው ያ ላይ የማዕድኑ ምዕራፍ አምስተኛው ያ ላይ እኛ የምንሰጥህን ስጋ ማንኛውንም አንተ ትበላታለህ ሰው እኛ ገድለንም ብንሰጥ አርደንም ብንሰጥ ትበላታለህ። አምስት ላይ ሮናል አምስት አምስት ላይ እኮ አምስት ሀያ አምስት ላይ የሮናል በኋል ጨርሰን አምስት ሀያ አምስት ላላልኩ አምስት ላይ እኔ ክርስቲያን ነኝ። ክርስቲያን የሰጠን ስጋ ትበላታለህ። ስለዚህ የሞተውን እኔ አሁን አረድኩ ብዬ ብሰጥም ትበላለ ክርስቲያን እንደመሆኔ የሞተውን ምንም ይሁን እኔ የሰጠውን ትበላለህ። ስጋ እስከመሆኑ ድረስ የኔ ምግብ የሞተ ነገር ነገር እኔ ምበላ ቢሆንና ብሰጥ ትበላት አለ። የኔ ምግብ ለአንተ የተፈቀደ ስለሆነ ያንተ ግን ለእኔ የተፈቀደ አይደለም። ምን ያልበላም አንተ ሰው ሳ አርደ ስለምበላ ማለት ነው። ነሰማች ነው እንግዲህ አንተን ሳልገል እንደ አላጋ ቤተስያ ያለው ብለው የሚናገሩ ሰዎች ናቸው። ዛሬ ወንድማችን ሆይ ይቅር እያሉ አዋጅም እያወጡበት ያሉት እና አንድ ቪዲዮም ላሳያቸው ከኛ ሲወጣ በጣም ስለሚቀፋቸው ከነሱ ከራሳቸው አንደበት ላሰማችሁ። አይሻ እስኪ አንድ ምሳሌ ልንገራችሁ። ለምሳሌ መን የሚባለው ነገር ማለት ነው፣ ፍት በተጠብታ ስፐርም በጣም አሳፋሪ ነገር ነው፣ አይደለም አንድ ወንድ ልጅ በተለያ ይህ ግለሰብ ታዋቂ ነው ብላችሁ የምታስብ ሰው ያንን በተመለከተ ስለሱ ቢነገር ያሳፍራቸዋል፣ አይደለም? ቤተሰቦቹ ረሱል ሰለም ይህ ታሪክ ላይ ግን ያ አይደለም። እናታችን አይሻ ሰሂብ ወና ሐዲስ ላይ ረሱል ሰለም አንዳንዴ የመንያቸው ልብሳቸው ላይ ሳይታጠብ ተረስቶ ደረቅ ሆኖ አየውና በእጄ እፈትገው ነበር ትላለች። እኛ እኛ ስናወረው ለእነሱ ክፋት ይሆናል ያሳስራል፣ ያሰድባል፣ ያስረግማል የሁሉ ሁሉ ነገር ያደርጉብናል። እኛ ስናወራ የራሳቸው ኡስታዞች የራሳቸው ኦኬዎች ኦኬ ምንም አይባሉ ማለት ብሎግ አልመረም 28 ላይ ቬርሊ አይ አይሻ ዩስቱ ቤት ደሰመን

19 ላይ ቅድም 537 ላይ ያነበብኩላችሁ የተወሰነ ዳት አይሻ ሰይድ አይ ሪሜምበር ዌን አይ ፋውንድ ኢት ሰመን አስታውሳለሁ። ሰመን ወይም ደግሞ ስፐርም በሜሴንጀሩ ላይ ሳገኝ ልብሱ ላይ በልብሱ ላይ ሳገኝ ነቢዩ በሙሐመድ ላይ ማለት ነው። ቀው ነበር ተፈቀፍቀው ነበር። ኦኬ ሱናና ሳይ 296 ላይ ደግሞ በድጋሚ አይሻ እንዲ ብላ ተጠርቃለች። አይ ዩስ ስክራብ ደ ጀናብ እና በማለት እንግዲህ ኢምፒውሪቲ ነው፣ ሴክሹዋል ኢምፒውሪቲ ማለት ነው ይሄ ሰመን ኦፍ ሲደረግ ወይም ሲወጣ ማለት ነው፣ ስፐርም ሲወጣ እንደ ማለት ነው። ወዳናደር ኦኬሽን ሺ ሴድ ደ ሰመን ፍሮም ደ ጋርመንት ኦፍ ደ ሜሰንጀር ኦፍ አላህ ይወጣ ነበር። በዛ ሰዓት ተጠርገው ነበር፣ ልብሱ ላይ ማለት ነው። ደግሞ በጣም በሚያስቅ ቡሃሪ ደግሞ በይበልጥ አስፍቶት ይናገራል 232 ላይ ሳሂህ ቡኻሪ 232 ላይ ራሷ አይሻ ናትሁንም እየዘገበችልን ያለችው አጥበው ነበር። ስፐርሙን ነብዩ ልብስ ላይ አጥብ ነበር። ምንም እንኳን ባጥበው አንዳንድ ጠብታዎችን አገኝ ነበር ልብሱ ላይ ወቂ ስፐርሙን የስፐርም ጠብታዎችን ልብሱ ላይ አገኝ ነበር እ ከሰው ልጅ የወጣ ነገር ነው ይሄ የሚታየኝ ማለት ሰው ልጅ ያ ያለ ጠብታ እንትን ላይ ፒውበርቲ ስቴጅ ላይ አይዳሩ ነው። እኔ ግን በዚህ እድሜ ላይ ስፐርም በሰው ልጅ ላይ ማለት 50 ምናምን ዓመቱ ነው ይህ ሰው አይሻ እንኳ ሲያገባት ወደ 54 እስከ 56 ዓመት ይገመታል። በዚህ እድሜው ላይ ስፐርም በላዩ ላይ እዚህ እንደዚህ እስከሚሆን ድረስ መስጊድ ራሱ ሲሄድ ስፖርት ላዩ ላይ ነበር ትላለች በሌላ ሐዲስ ላይ ማለት ነውና ይህን ያህል ምንድን ነው ያልገባኝ? ነገር ማለት አሁን ይህን እንደዚህ ስንጠይቅ ቪዲዮ ከማስጠፋት መልሱን ስጡን። የተከበረው ነብይ ናቸው ንጽህና እንኳን ተምሳሌት ናቸው ይባላል። በጣም በሚገርመው እንግዲህ ቡሀሪ ላይ በጣም አስፍቶ ነው የሚናገረው ሁለት ሀያ ዘጠኝ ላይ እንደዚህ ይላል። ራሷን አይሻ ነው ናሬት ያደረገችው ትንሿ ልጅ ማለት ነው እድሜ ዘጠኝ ከስድስት ከስተኛለች ልጅ ናት የሱሜትድ ያደረጋ ስድስት ዓመት ላይ እያለን ያገባት ከዛ ዘጠኝ ዓመት ላይ ያለ ኢንተርኮስ አደረጉ ያው ግንኙነት አደረጉ እንደማለት ነው ስ ሰመን ጃናባ ሰመን ፍሮም ክሎዝ ድሬስ ሲሰግድ ይሄድ ነበር ወደ መስጊድ። በዛ ሰዓት ልብሱ ላይ ትሬስ ኦፍ ዋተር ልብሱ ላይ ጥብጣቢ ነበር። የመን ስፐር ወትፈር ስፖርት ወር ስቲል ቪዚብል ታዩ ነበር። ስፐርም ልብሱ ላይ ይታይ ነበር ማለት ነው። ሀያል ቡካሪ ሀምሳ ስልሳ ስምንት ላይ አነስ ነው ናሬት ያደረገው ፕሮፌት ዩስ ቱ ጎ ራውንድ ሃፍ ሴክሹአል ኢንተርኮርስ ዊዝ ኦል ሂዝ ዋይፍስ ኢን ዋን ናይት ኤንድ ሂ ሃድ ናይን ዋይፍስ። ዘጠኝ ሚስት በነበረው ሰዓት ከዘጠኙ ሚስቶች ጋር በአንድ ሌሊት ሴክሹአል ኢንተርኮርስ ያደርግ ነበር። አንድ ሌሊት በአንድ ሌሊት ከዘጠኙ ሴቶች ጋር ሴክሹአል ኢንተርኮርስ ካደረገ ይህንን ማድረግ የሚችል ሰው አለ ወይ ነው ጥያቄ። አሁን ከሙስሊም ወገኖች ለእናንተ ነው ጥያቄው። እናንተ ብትሆኑ በመሐመድ ቦታ ራሳችሁን አድርጉ። በነቢዩ ቦታ እንዴት ነው በአንድ ለሊት ከዘጠኝ ሴት ጋር አንድ ሰው ሴክስ ሊያደርግ የሚችለው? ስፐርም ልብሱ ላይ በዚህ ልክ እንዴት ይገኛል? አንድ ነቢ በዚህ ልክ ላዩ ላይ ልብሶቹ በአጠቃላይ በስፐርም እንዴት ይሞላሉ? በትህትና ነው የምጠይቃችሁ እና እንደ ሰው አስቡ እስኪ። ኖርማል ነው ማለት የሁሉ ስፐርም በልብሱ ላይ እስኪገኝ ከታጥቦም እንደገና ነጠብጣብ እስኪገኝ አንድ ለሊት ዘጠኝ ሴት ጋር ማደር ምን ትሉታላችሁ እናንተ? ብትሆኑ እናንተ እንደዚህ ታድርጋላችሁ ወይ ነው ጥያቄ። በትህትናና በፍቅር መልሱልኝ። አመሰግናለሁ ቀጣይ የምንመለከተው እንግዲህ ትልቅ መልእክት ነው እሱም እንግዲህ ለኡስታዝ አቡበከር ይረስ የተባለ መልእክት ነው እና ሲላ አሰማችሁ ከዛ ደግሞ ወደ ብፁዕ አባታችን አቡነ ማትያስ በረከታቸው ደርብን ወደ እሳቸው መልእክት የምንሄድ ይሆናል ሰላም ጤና ይስጥልኝ እንደምን አላችሁ እንደተከርማችኋል ይህም ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው ኡስታዝ አቡበከር ካህናት ቤተ ክህነት ተጠንቀቁ ሃይማኖታችን አትንኩ ብለህ መልእክት አስተላልፈሃል ጥሩ መልእክት ነው። ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለኸው እኛ ቀድመን የናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አደለም። እውነቱ ይሄ ነው። ወደኋላ በጣም ነው የምመልሰ። ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድን ነው? ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደረቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። እዚህ የመጀመሪያውን ትንኮሳ የተነኮሰው አወሃይደር ነው። አወሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው የምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር እኔ ሳድግ ቁርአን ነክቼ አላቅም ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው ምክንያቱም እናንተ ከነገራችሁን የተነሳ ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም የዛን ጊዜ እኛም ቁርአኑን ከፈት ነው ሀዲቱን ተፍሲሩን ከፈት ነው ከዛ በኋላ እኛም ደነገጥ ባነበብነው ነገር የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማነው የጀመረው ግን አቡ ሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ ለገሰ፣ ክሬድስታር ኤፍሬም የሚባል ስም ታስታውሳለህ? በለው። መቼም መች እንዳይረሳው አድርገን ነው የተነጋገር። መቼም መች እንዳይረሳው በዚህ አጋጣሚ ወንድሞቼ፣ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያውቅላችሁ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምፅህ እንደ ግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበር ወንድሜ ለገሰ፣ ክሬዲት ስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም ደግሜ ድምፃችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊስ ካላችሁ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምፃችሁን ብሰማ ደስ ይለኛል። እደግምላለሁ ኡስታዝ አቡበከር አቡሀይደርን፣ ጥራና ሚሊሁን፣ ክሬድስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበር ወይ? በልና ጠይቀው። ከዛ በኋላ በተለይ ሀዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው እኛ አልነካናችሁም አልደረስንባችሁም የጀመረው አቡ ሀይደር ነው ከዛሬ 17 20 ዓመት በፊት ነው ምነግር ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው ምን ብልሃል የሰው ሃይማኖት አትንኩ የእናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችን የምንቀበለው ነው። ስለዚህ ወደ ሰው ወደ እኛ ወደ ቤተ ክነት አንድ እጅን ከመጠቆመ በፊት አራቱ ጣቶች እነዚህ አራቱ ወደ አንተ ነው። አንተ ወደ እኛ ጠቁመሃል። አራቱ ግን ወደ እኛ እኛ ጋር አንድ ፎይ ነው ያለው አሁን ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስኩ ስለዚህ የጀመረው አቡ ሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ ምንም አይነት ፀብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር አንተ በፖለቲካውም አለ በእስልምናውም አለ በሃይማኖትም አለ በፖለቲካውም አለ የእኛን ግን በፖለቲካው አለ በሃይማኖት ውሃ በልቶታል አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለግ ይሰቀል፣ ይገደል እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድን ነው? እኛ አልጀመርንም። አዋሃይደርን ሂድና ፓልቶክ ላይ ምን አደረክበል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ሰው ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ እነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ የእናንተ እንዳይሰደብ ያ ያስማማናል። ይሄን እንግዲህ ትልቁ ነገርና መልእክቱ ተቀበላችሁ ተከባብረን ብንኖር ነው ዋናው። እየተነሳ ያለው ትልቁ ነገር እንከባበር ነው። እኔም ከዚህ በፊት እንደሰማትም ከሆነ ከዚህ በፊት አሁን ሲደረገ እንደነበረው ሲሆን በነገስታ ደረጃ ውይይት አዘጋጅተው እስላሙን ክርስቲያኑ በአንድ ላይ የተወያይተው እንደሚያውቅ ነው የሰማትና እዚ ነገርም ስላለ ዛሬ በሶሻል ሚዲያ ተነሳ። ያው እንደሚታወቀው በአሁኑ ዘመን ሁሉም ጦርነት በሶሻል ሚዲያ ነው እየደረገ ያለው። በዛ የተነሳ ነው እንጂ ውይይቱ መካሄድ አለበት። ካለፈለጋችሁ እኛንም አትንኩ፣ አይነካባችሁም። እኛ እናንተን እንደፈለገን እናደርጋለን፣ እኛ እናንተ ደግሞ እኛን አትንኩብን፣ እንገላችኋለን፣ እናርዳችኋለን የምትሉ ከሆነ አያስገድም። እሱ ዘመን አሁን ዘመን ላይ ነው። በዛ መንገድ አንሄድም፣ በዛ መንገድ አንቀጥልም። እናንተም ተካብራችሁ የራሃችሁን ከፍታችሁ እያነበባችሁ፣ እኛ መላችን እያነበብን የእኛን የምታነቡ ከሆነ በስርዓትና በአግባቡ ጠይቃችሁ ቤተክርስቲያን የምታስተምርበት መልክ በኦርቶዶክሳዊ ማይንድ ሴት መጽሐፍ ቅዱስ የምትመለከተው ከሆነ እግዚአብሔር ይስጥ፣ እናመሰግናለን። እንደዚያ እናያለን። እኛም የእናንተ በእናንተ ማይንድ ሴት በእስልምና ማይንድ ሴት እንመለከታለን። ከዛ ውጭ ግን እኛ እንደፈለገን እናደርገዋለን። እናንተ ደግሞ እኛ አትንኩብን፣ አይነበብም ታሪክ ትሳላቸ የምትሉ ከሆነ የሚመጣው ይመጣል እንጂ ማን ቁጭ ብሎ የሚመለከት ሰው ያለ ብዬ አላስብም። ስለዚህ ትልቁ መልእክት ይሄ ነውና ለአባታቸው ወይ ለዲያቆን ሕዝቅያስ ቃሎት ያሰማልን ጸጋና እድሜና በረከት ያደር ለማስፈልጋለሁ የመልካም ስራ ምሳሌ መሆን ስለሚገባ በዚሁ ተሰብስበን ወንድሞቻችን የሃይማኖት ተቋማት የበላይ ጠባቂዎች እንደተናገሩት ይቅር መባባሉ በጣም ለሀገርም ለወገንም ለሃይማኖትም ለራሳችንም ይጠቅማል ብለን ስላመንበት ነው እና እኛ ይቅር ብንል እግዚአብሔር ደግሞ ለእኛ ይቅር እንደሚለን ተነግረዋል በቅዱስ መጽሐፍ። እና ይቅርታ እንግዲህ የእግዚአብሔር ገንዘብ ነው፣ ይቅር ባይ እግዚአብሔር ነው። እኛ ደግሞ ለበታቾቻችን ወይም ለበደሉን ሰዎች ይቅርታ ማድረግ ተገቢ ነው በእግዚአብሔር ትእዛዝ መሰረት እና ዛሬ ያው ቅድም እንደተነገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ሁላችንም የሃይማኖት ተቋማት የበላይ ጠባቂዎች ተሰብስበን የተሰማንን ቅሬታ በመተው ይቅርታ መደራረጉ የእጅግ የሚያስደስትና ደስ የሚያሰኝ ነው። ከዚህ ደረጃ ላይ ያደረሰን ነገር ስላለ ነው ይህን ሁሉ የሆነው። ናያ ደግሞ ወደፊት እንዳይቀጥል ተከባብሮ መኖር ሰው የራሱ ሃይማኖት የሚከበርለት የሌላውን ያከበረ እንደሆነ ነው። ዛባታችን አቡነ ማትያስ በርካቸው ደርብን እድሜና ጤና ስትልን ትልቅ መልእክት እንግዲህ ያሳለፉትና እንከባበር። አሁንም ቢሆን ያለው ነገር ዋና ፖይንቱ እንከባበር፣ እኛም የናንተን አንነካም፣ እናንተም የእኛን አትንኩ፣ በይቅርታ ይታለፍ ያለው ነገር ነው እና ከዚህ ነገር የምትፈልገው ከሆነ ደግሞ ምን ሰማን የሚሆነው ለደብረ ዘይት አንድ ሚዲያትን የሚጨርስ ይሆናል። ወገኖች እግዚአብሔር ዳግመኛ ይመጣል። ዛሬ በጉቦ፣ ዛሬ በስልጣን በመበደል፣ ዛሬ የሰው ገንዘብ በመቀማት፣ ዛሬ የሰራተኛ ደሞዝ በማስቀረት፣ ዛሬ በስርቆት በማጭበረበር በሌላም በሌላም ሰውን የምትጎዱ ሰዎች እግዚአብሔር ይመጣል። ዛሬ በአመንዝራነት፣ ዛሬ በሐሰት፣ ዛሬ ሰውን በመክሰስ፣ ዛሬ ሰውን በማሳጣት ዛሬ አድማ በመስራት የታወቃችሁ ኑሯችሁን የመሰረታችሁ ሰዎች ኑሯችሁን ያሟሟቃችሁ ሰዎች እግዚአብሔር ይመጣል። ዛሬ እግዚአብሔር በሾማችሁ ገንዘብ ላይ ሳትታመኑ ብቻችሁን እየበላችሁ ያላችሁ ሰዎች እግዚአብሔር በዚች ቀን ይመጣል። ዛሬ የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያን ተብላችሁ ተጠራችሁ እንጂ ክርስቲያን ተብሎ ከመጠራት በስተቀር ሌላ ምንም ስራ ያላደረጋችሁ ሌላ ምንም በጎ ነገር ያልተገኘባችሁ ክርስቲያኖች እግዚአብሔር እኮ ይመጣል። በሉ ክርስቲያኖች ዛሬ ክህነታችሁን መነጋገጃ ያደረጋችኋት መነገጃ ያደረጋችኋት ወንጌልን ለመብል ለሆድ መሙያ እንጂ ለአገልግሎት ጻድቃንን ወደ መንግስተ ሰማያት ለመጥራት ያላደረጋችኋት፣ ዛሬ ንሳ ሳትገቡ ንሳ ግቡ ብላችሁ የሰበካችሁ ወይም ደግሞ ንሳ ግቡ ብለን የሰበክን ሁላችንም እናስብ፣ ቆም ብለን እንመልከት። እግዚአብሔር ይመጣል። ዛሬ በስጋው በደግሞ የቀለዱ ሰዎች እንደቀለዱ አይቀሩም። እግዚአብሔር ይመጣል። ዛሬ መቅደሱን ለስጋዊ ጥቅም ብቻ የተጠቀሙበት ካህናት ካሉ እግዚአብሔር ይመጣል። በእውነት ዛሬ በመንፈሳዊ ሹመት ተጠግተው በመንፈሳዊ ሹመት ገብተው ስጋዊ ሀብት የሰበሰቡ ሰዎች እግዚአብሔር ይመጣል በሏቸው። እግዚአብሔር ይመጣል። ክርስቲያኖች፣ ጻድቃን ደስ ይበላችሁ በእውነት እንደ ቃሉ የምትኖሩ ሰዎች ደስ ይበላችሁ። በተዳራችሁ የተፈጠናችሁ ተፈትናችሁ ያለፋችሁ ሰዎች ደስ ይበላችሁ። ልጆቻችሁን በመልካም አስተዳደግ ያሳደጋችሁ ደስ ይበላችሁ። ዛሬ በዓለም ላይ ስለ ክብሩ ስለ ክርስቶስም ብላችሁ መከራ እየተቀበላችሁ ያላችሁት፣ ዛሬ ስለ ሃይማኖታችሁ የተፈናቀላችሁ፣ ዛሬ ስለ ሃይማኖታችሁ አንገታችሁን እስክትሰጡ ድረስ ለእግዚአብሔር የታመናችሁ፣ ዛሬ በገንዘባችሁ ላይ እየታመናችሁ ምጽዋት እየሰጣችሁ አስራት በኩራት እያወጣችሁ ያላችሁ ደስ ይበላችሁ። ዛሬ ቀን የጎደለባችሁ ሃይማኖቴ ከሚጎል ሆዴ ጉደል ብላችሁ ሃይማኖቴን ከማጣ ሀብቴ ልጣ ብላችሁ በሰማይ ያለኝን ክብር ከመለቅ በሰማይ ያለኝን የክብር ዙፋን ከማጣ ከመለቅ በምድር ያለኝን ሹመትና ሽልማት ባጣ ይሻለኛል ብላችሁ የተዋረዳችሁ፣ አንገታችሁን የደፋችሁ ደስ ይበላችሁ። እግዚአብሔር ይመጣል፣ ወገኖች ይመጣል። ዛሬ ይህንን እናስታውሳለን። አምላካችን ኢየሱስ ክርስቶስ ይመጣል ብላ ቤተክርስቲያናችን ታስታውሳለች ይህንን ነው ዛሬ የምናስታውሰው እንግዲህ በዚህ ቀን ሁለት ነገሮች ብቻ ነግሬያቸው ልጨርስ ደቀ መዛሙርት ክርስቶስን ንገረን የመምጣት ምልክቱ ምንድን ነው የአለምስ መጨረሻ ምልክት ምንድን ነው ብለው ሁለት ጥያቄ ነበር የጠየቁት ማቴዎስ ምዕራፍ አራት ቁጥር ሁለት ላይ እንደምንመለከተው ይህንን መሰረት በማድረግ ዛሬ ምዕመናን ወደ ንስሐ አባቶቻቸው ቤት ይሄዳሉ እሱ አባቶቻችሁ ዘንድ ይሰበሰባል ለመብል ለመጠጥ አይደለም እንዳስለመድ ነው አሁን እንደው ዝም እንደተራ ነገር እንደምናየው ንገረን ጌታ መቼ ይመጣል ለማለት ነው ክርስቲያኖች መሄድ ያለባቸው አባታችሁ ዘንድ ሂዱ ክርስቲያኖች አባቶቻችሁም ጠይቁ የዓለም ፍጻሜ ምልክት ምንድን ነው ብሏቸው ሂዱ ክርስቶስ መቼ ይመጣል ብሏቸው ሂዱ ክርስቶስ በመጣ ጊዜ ለጻድቃን ምን ይደረግላቸዋል ብሏቸው ሂዱ ክርስቶስ በመጣ ጊዜ እንዳናፍር ምን እናድረግ ብሏቸው እምንሄደው ለዚህ ነው አንዱ ምክንያታችን ወደ ንስሐ አባቶቻችን የምንሄድበት ምክንያት። ሁለተኛው ሰንበትን ምንድና ክብር የተደረግንበት በዚህ ቀን ምክንያት ነው። ጌታ የሚመጣው በሰንበት ነው እና በሰንበት ወደ ቤተ መቅደስ ሁሉ ጊዜ የምንገሰግሰው ጌታ የሚመጣው በዕለተ ሰንበት ነው እና በዚች ቀን ወደ ሰማይ ይዞን የሚያደርገው አዲስቱ ኢየሩሳሌም ከሰማይ ስትወርድ የምትታየውን በዚህ ቀን እንዴት ደስ ይላል! በእውነት ኢየሱስ ክርስቶስ ሊቀ ካህናት ሆኖ የሚያገለግል አሜን። ማረናታ ጌታ ሆይ ቶሎ ና እያላችሁ እንግዲህ ለራሳችሁ ጸልዮ ሊሆን ትፈልጋለሁ ለአባታችን መልእክት ጥቃሎት ያሰማልን ዕድሜና ጤና ያስረን ዞራችን ላይ የሚመስል ነበር ዊዳችን አውቀን ተማራችሁበት ቁም ነገር ወሳችሁበት አዲስ ነገር እንዳገኛችሁበት አልጠራጠርም። በቀጣይ በአሪፍ እና በአስተማሪ ቪዲዮ እስከ የምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ